አንድ አምላክ በሆነ በአብ በወልድ መንፈስ ቅዱስ ስም ሰኔ 21 በዚህ ችለት የአዳምና የዘሩ ድህነት የተደረገባት አምላክን የወለደች የሚቤታችን የቅድስት ድንግል ማርያም በዓል መታሰቢያና በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ከሁሉ አስቀድሞ ይቺ ቤተ ክርስቲያን በሐዋርያት ዘመን ብቻዋን ታነጸች። ይኸውም ጳውሎስ እና በርናባስ በአዛብ ውስጥ በሰበኩ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ከሰዎች ቤቶች በቀር ቅዱስ ቁርባን የሚቀበሉበት ቤተ ክርስቲያን አልነበራቸውም። ስለዚህም ወደ ጴጥሮስና ወደ ሐዋርያት ሁሉ ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ መልእክትን ላኩ። ሐዋርያትም እንዲህ ብለው መለሱላቸው። ክብር ይግባውና ያለ ጌታችን ፈቃድ እኛ ምንም ምን መስራት አንችልም። ነገር ግን የምንሰራውን እስኪያስረዳን ድረስ ወደ እግዚአብሔር እንድንጸልና እንድንማልድ አንድ ሱባኤ ይጾሙ ዘንድ ወደ ሃይማኖት የተመለሱ አሕዛብን እዘዟቸው አሉ። እንዲህም አዘዟቸው በሱባይበሱባኤ ፍጻሜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠላቸው። ሐዋርያትንም ሁሉ ከየሀገሮቹ ሁሉ እስከ ፊልጵስዩስ በደመና ሰበሰባቸው። ከእርሳቸውም ጋር ጳውሎስ እና በርናባስ ነበሩ። ጌታችንም ባረካቸው እንዲህም ብሎ ነገራቸው። እቺ እለት በእናቴ በማርያም ስም በአራቱ ማዕዘን ዓለም አብያተ ክርስቲያናት እንድታንጹ የፈቀድኩባት እለት ናት። ይህንንም ብሎ ከከተማ በስተ ምስራቅ በኩል አወጣቸው። የቤተ ክርስቲያንም ቦታ መሰረት ወሰነላቸው። ከእርሳቸውም ጋር የእግዚአብሔር ኃይል ነበረ። የቤተ ክርስቲያኒቱም ምንጻዋ እስከተፈጸመ ድረስ ድንጋዮች በሐዋርያች እጅ ውስጥ ይለመልሙ ነበረ። ጌታችንም ንዋየ ቅድሳቷንና አልባሳቷን መሰዊያዋንም አዘጋጀ። ከዚህ በኋላ ጌታችን እጁን በጴጥሮስ ራስ ላይ ጭሮ በአራቱ ማዕዘን ዓለም ውስጥ አርሳይሮስ ብሎ ሾመው። ይህን ሊቀጳጳስ ማለት ነው። ለሐዋርያት አለቃ ለቅዱስ ጴጥሮስ ከጽንፍ እስከ ጽንፍ የጳጳሳት አለቃ ይሆን ዘንድ ይገባዋል፣ ይገባዋል፣ ይገባዋል እያሉ ሰማያዊያን መላእክትና ምድራዊያን ሰዎች ሦስት ጊዜ አሰምተው ተናገሩ። ከዚህ በኋላ ጌታችን ሐዋርያትን የቁርባኑን ቅዳሴ ስርዓት ያከናውኑ ዘንድ ለህዝቡ ስጋውን ደሙን ያቀብሏቸው ዘንድ አዘዛቸው። እንዲህም የሚል አለ። ራሱ መድኃኒታችን ቀድሶ ስጋውንና ደሙን ለሐዋርያት ያቀበላቸው፣ እንዲህም አላቸው። በዚች ቀን የእጃቸውን ስራ እንዳይሰሩ ህዝቡ ሁሉ እዘዟቸው። ይኸውም ሰኔ ወር ሀያ አንድ ቀን ነው። ከዚህም በኋላ መድኃኒታችን ከእርሳቸው ዘንድ በታላቅ ክብር ወደ ሰማይ አረገ። ከዚያችን ቀን ጀምሮ አባቶቻችን ሐዋርያት በዓለም ውስጥ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም አብያተ ክርስቲያናትን የሚያሳንጹ ሆኑ። በቀይሳሪያው ሊቀ ጳጳስ በባስሊዮስ ዘመን እንዲህ ሆነ። በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን በሠራ ጊዜ በውስጡ የእመቤታችን የማርያምን ስዕል ይስልበት ዘንድ ሰሌዳ ፈለገ። ሰዎችም በአንድ ባለጸጋ ዘንድ ስላለ አንድ መልካም ሰሌዳ ነገሩት። ቅዱስ ባስሊዮስም ሰሌዳውን እንዲሰጠው ወደ ባለጸጋው ላከ። ባለጸጋውም ይህ ሰሌዳ ለልጆቼ ነው አለ እንጂ ፈቃደኛ አልሆነም። ከዚያም አልፎ በመድፈር በእመቤታችን ቅድስት ድንግል ማርያም ቤተክርስቲያን ላይ የስድብ ቃል ተናገረ። ወዲያውኑም በድንገት ወድቆ ሞተ። ልጆቹም ፈሩ። ያንንም ሰሌዳ ከብዙ ወርቅና እንቁ ጋር ወደ ቅዱስ ባስሊዮስ አምጥተው የአባታቸውን በደ ያቀልለት ዘንድ ለመኑት። ቅዱስ ባስሊዮስም ያንን ሰሌዳ ወስዶ የእመቤታችን ስዕል ይስልበት ዘንድ ለሰዓል ይሰጠው። እመቤታችንም ቅድስት ድንግል ማርያም በሌሊት በራእይ ለቅዱስ ባስሊዮስ ተገለጠችለት። ስዕሏንም በዛ ሰሌዳ ላይ እንዳይስል ከለከለችው፣ ከአመፀኛ ሰዎች ወስዶታልና። እጅግም ያማረ የእመቤታችን ስዕሏ የተሳለበት የሁለት ደናግልም ስዕል የአንዲቱ በቀኝ የአንዲቱ በግራ ሆኖ የተሳለበት ቀይ ሰሌዳ ያለበት ቦታ ነገረችው። ቅዱስ ባሲሎስም የእመቤታችን ቅድስት ድንግል ማርያም ወደ አመለከተችው ወደዚያ ቦታ ሄደ፣ ያንንም ሰሌዳ አገኘው፣ ወደዚያች ቤተ ክርስቲያን በታላቅ ደስታ መጣው። ከዚህ በኋላ ዳግመኛ በአንድ ጣዖት ቤት ሁለት ምሰሶዎች እንዳሉ አስረዳችው። እነርሱንም አምጥቶ በመቅደሱ ፊት ለፊት እንዲያቆሟቸው በላያቸውም ስዕሏን እንዲያኖሩ አዘዘችው። ቅዱስ ባስሌዎስም እነዚያን ምሰሶዎች ያመጣቸው ዘንድ ሄደ። መሰሪያኑም ሊከለክሉት ፈለጉ። ጌታችንም ኃይላቸውን ደመሰሰ። እነዚያንም ምሰሶዎች አምጥቶ በቤተ መቅደሱ ፊት ለፊት አቆማቸው። በላያቸውም የእመቤታችን የቅድስት ድንግል ማርያም ስዕሏን አስቀመጠ። እግዚአብሔርም ከነዚያ ምሰሶዎች በታች የውሃ ምንጫ ፈለቀ። በውስጧም የሚታጠብ ሁሉ ካለበት ደዌ ሁሉ የሚድን ሆነ። እንዲሁም ከእመቤታችን ከቅድስት ድንግል ማርያም ስዕል በሽተኞች ሁሉ የሚፈውስ የዘይት ቅባት ፈሰሰ። ይህ ሁሉ የሆነ የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በከበረችበት በሰኔ ወር በሀያ አንድ ቀን ነው። በዚያች ቀን እንዲህ ሆነ። አንዲት ሴት መታ ታጠበች፣ ወዲያውኑም ሁለመናዋ በለምጽ ተሸፈነ። ቅዱስ ባስሊዮስም ወደ እርሱ አስቀርቦ በእርሷ ላይ የሆነውን ጠየቃት። እርሷም የእህቷን ባል እንደወደደችና እህቷን በመርዝ ገድላ እንዳገባችው ነገረችው። ቅዱስ ባስሊዮስም ታላላቅ ሶስት ኃጢአቶችን ሰራሽ፣ ግን ወደ እግዚአብሔር ንስሐ ግቢ፣ ምናልባት በደልሽ ይቅር ይልሽ እንደሆነ አላት። በዚያ ጊዜ ምድር ተሰንጥቃ እንደ ዳታን ዋጠቻት። እርሷም የረከሰች ስትሆን ወደ ቤተ ክርስቲያን መግባት ደፍራለችና። እኛ ሁላችን የክርስቲያን ወገኖች አምላክን ለወለደች ለመቤታችን ለከበረች ለቅድስት ድንግል ማርያም ለመታሰቢያዋ መንፈሳዊ በዓልን ልናደርግ ይገባናል። ስለ እርሷ ለአዳምና ለሁላችን ለልጆቹ ድህነት ሆኗልና። ይህንንም በዓል ለማድረግ የሚተጋ የተመሰገነ ነው። እርሷ ለመረጣትና ለወደዳት በስጋም እንድትወልደው ላደረገ ለእግዚአብሔር ምስጋና ይሁን። እኛንም በእርሷ በእመቤታችን ድንግል ማርያም አማላጅነት ይማረን። በረከቷም ከኛ ጋር ይኑር ለዘላለሙ አሜን።